መጋቢት ኩያሼሽት ግቢልያኔ አያ ሀዳን ያንዢኔ ግስ በፈያም ሀለት ፈያም ብሎነ ሌገር እንደዳ ተጥቃቀሎት ያለብኝ አቅኖት ያለብ ንግስ ውሀንም አንዢናን ምን መስናሪ ታች ነው አያ ታች ነው መጋቢት ኩያሼሽት መጋቢት ኩያሼሽት ግቢልያኔ እንዴ

በኮመንትም አትሞም የአንዥሙ ግዝ አሳወትሎም ትከትቦም ለቀዳም ይህ የአንዢ የጀረብኩ በታች

ኢታይ መጋቢት ኩያሼሽት ጥያኔ ያው ጂኩ ያራት ዘማን ያው ቲ ኢታይ ነግደማን አበይ ለመጋቢት ኩያሼሽት ለኩያ አራተኛ አይዶ ለስልጤ ኡመት ገገከ በገድስ ሊያት እንዳድረዋ ግግት ማ ሆነኩ ማ ሆነኩ ኤበልነትከ

እቻለን ያለኮ ግዴ ባሸዲ በበል ዘማን ግዴ ባሸዲ ያው ዲኩ የአራት ዘማን መጋቢት ያሸሽ ኡራገ ካተባን ባይ ነግዴ ኡራገ የኡራገ አያ ህገ መንግስት ቢያኔ

ወጣ ወረዳ ሙላ እንደራ በለግዝ ወደ ኮክቤባል ይዞ የአውጅ እኮ የአራት ዘማን የስልጤ እውመት በግልያት እንዳድረዋ እኮ ያለ ብዬሽ ስልጤ ዞን በዞን መቃም እጅጋኛ ነኮ የትረሸቢ አያም የሆነ ከሻ

እነ ዘማን ያው ታቼ ነን ገደ ባንጄ ነይ ታይ ታይ ለጀምሩንኩም መሰለም ተዞኒ መንግስት ለጀምርና አደዘጊና እኛ በለ ይቀበልና እንግዛለ ቁብለ ቁብላን ትብቻ ኢሻን ያም ገርና ለ ቁብለ ቁብላን ትብቻ በለ ግን ከትብናንም ያዋልክናንም ግዴ የሚያሽናነ ፈየ ፈያ ሚግዝ ፈያ መልወድ ያክሽን ታይ የሰብነትን ሐለት እዞኒ መንግስት ታቼ ነ ያወጣይ

ያለይ ግዜ ወደይ ወይ መግለጫ ቢያነኝ ታችን ያበየለይ ግዛላ መጋቢት ኩያ ሸሽት ምን ይሆነኮ ላፍት የሁለም ለምከ ቃልበ ቢያስ ቢያቦስቃን ሱታይ የመጋቢት ኩያ አራት ማዕነ ተከተባኒ ታቼና ለኡመት የቴ ወደቢ ለታቼናኒ አያን ልኢታሚ ለስልጤ ዞን መንግስት አሃቴው ድናን

እነ አያማ አድበለ በጥቅከ ኢክሶ ለቲል ኢለከት በቺሚ ሶመን ረመዳን ሶመን ለናረኮ ፈየ ከሰኒ ለስልጤ ኡመት መጥተው መንግስት

በሉላ ሉል ሚዲያ ፌስቡክ እንደ በላን ቲክቶክ ዋትሳፕ ቴሌግራም ገነገና ምክ የታችነት አያም የኡራግ አያም ሎንት እኮ ላብል የዞኒ መንግስት ሊመጫ

ባዳራሽ መጥተውን በሁሉም ከቀልብ ልብሮት ያለ ቢኮ አይዳይዶት ይመጭ አያመቴ ጎት ተሴን ይክሲነኩ ባያሚ በመጋቢት ኩያሽሽት ታይቀ የናረይ ግዴ ታይቀ የናረይ ዮጤ ወረግቢ የታሪከም ከ የምንም ሁሉም ከ በሰቢ በስልጤ ኡመት በሁሉም ከበቀልብ ገባኔ አያምድት ቲትመጭ ሉሌ አያሞንቴኮ ኤከሳኔ

ታሪከ ከመጪንት መጪንት ያ ትላልፍ ቢያን ሀለት የተለቀቁ እሺ ቲያትር ሻምባይት ይያኩና ቢያንጄው ይታኝ አኩ ነብሬን ይመስላል አያም ካን ተገፋን ባሌን መግለጫን ወይም አሳውዴኒ ቢዩዲን በዜናም ቢዩዲን በገነገናም ግዝ ቢዩዲን አያመተ ግን እ ታጄ መጋቢት ኩያ ይብርማል ዳኔያ

ተረሰውት ኤልቢ መኪንት ቢክቲክታይ ኢንዞ ኢዶ ተላቢዮ በሎት ፈየኮ ያድ ጎበል ጉይን ሀለት ያለኝ ስለዚህ ኡመቲ ኢትጣያም የሄት አያም ባላ ይወሰደኮ አቴራን ባይት አቴን የያንጀሚ ሽተም ያቆ መሰኝ አዘር ታቼን የያንጀሚ

ሁሉም ከሰብር ደካ ፋፋ የሰብር ደካ ግዴ ያሽ ሰብል ቀሎት ሚካቴ ነው ለምን ማንንም ግን ተብርዳን ነቄ የብርደት የብርዳ ማይሰብሽ ላይ ግን የሚያይት ያመጡ የሰበይት ያመጡ ታሽ ነፍታይ ሰብጨ ግዴት ያሱ የናረይ ለአማይ ለስልጤት ነው ለአማይ ለስልጤት በቃ ስልጤ ቢለኝ ግን

ለስልጤ ስልጤ ገግክ ይቻል ስልጤ ገግክ ኡመት የገግክ ሆነ አድ አለይ አፍ አለይ ታሪክ አለይ ገነገናም ግዝ አለይ ባሎኒ ግዴት ያሱ የናሩ ይሳብቻ ይንካል ግዝ በሚዲያ እንገደት ይነቅሊ የስልጤ ነኩ ይቀልወት በቡርደ ቡርደ

የሀንጉቼ ነባውሙ ይ የሰጉርዳይ ጊዲያሱ ሰብጫ ታሪከኒ ኢንዶት ታሪከኒ ጎተሶት ምካት ነብረቢያን አልሆን እና ያቀርብኩኝ ግን ለይገሬ አንተ ከተቦ ተለቢ እስልጤ ለስልጥነቲ ጊዲትያሲ የደረ የኩሎ ኤን ጣሎነ ጊዲያሱ ይታይ ሰብጫ ይሁን ጊዲያስ ቢሃለት

ቀለ ቢያቀብላን ሀለት የአንጂዊ ተትቃቀሎት ያለቢ ቡሃዘር ፈየኮ ሌገሬ አትቃቅሎት አጥቃቅሎት ይነብረብናል ያው እነይ አፍታታው ተለዩ ድምፅ ኢንጂነር ተማም ዘይኔ ያው አለከይ ሰማሙ ብሎ በሲዲያ አባይ ወቅት ይሄን ሊቀመንበር ሊያሱን ቲሜጥሩኝ ወቅት ይሄን ሊቀመንበር ወይም አሚር

ባሱን ያነ ክላፍ ሊት ፈጠራ ነክሮ ሰቢ አመጣሆኔ አነኮ ኤበሎ የሆነባሆኔ በሳፍ ለኜይ መቃም በሳፍ ለኜይ መቃም የትጎበለይ አሚሮና ነከ ሼሁ ባል ኢንጂነር ተማም ዘይኔ እንኩኖ ነኔ እሳት ባደኒም ስልጤነት ህቄሩ አዳይት ህቄሩ በግዴን ገደ ህላፍ ለእኔ አብሪቢ

ኡራ ገረከባ የሚያዘይ ኡመት እታይ በለሰብ ተሮሻት ወሰደብያን ያደረ ልጅ ያዝጋጋይ ኡመት ኢሞተኩ አይ ዞን ምኒ ባዋላ ከይኮ በስልጥ ኢመት ተይሆን ለባድም ለዓለምም ያሽንያን ተሶመን ፈትውጣን ፈየኮ ያሲኒ የሀብያን የባለምኮ የቀቤና ያዲነ ልጅ ሀቢብ ከድር ያድጎበለ ያንሽሙ ኢታይ ሮሬንግስ

ነአ ፈየ የሆነ ልታደድ የትራኤል ከታች ላይ ፈየ ግስት ሮሻት ወሰዲን ከታች አለወይ በሎን የመጋቢት

ማዕነ የመጋቢት ኩያሼሽት ታሪክ የዞን መንግሥት ፈየከት ጎበልታ ፈየ ሾክረን ወደ ለሀተው ደግሞ ግን በደድ ኤት እንገድ ሀኩም ታቼነ ማርሽ ሌንግ ዘለባ መኪ ሌ ቀደፍኖ ለሂዶት ወብሎን መጋቢት በስምክ ጥሮት አደጌን

ያፍ ያደ ሲምፖዚየም ምናምን ባልሆነ የሀበዱ አዝጋብቸን ይታይ ሌገሪ ቅኖተን ይንግ መንገደር መጋቢት ኩያሽሽት መጋቢት ኩያሽሽት በስልጥኝ ይፈስሬን ጊዜ ነው የአድዋ ድል በዓል የካቲት 23 ይፈስሬን ጊዜ ነው ማርች ኤይት የዓለም ሴቶች ቀን ይፈስሬን ጊዜ ነው የስልጥኛ የስልጥኛ የኛ ነገር ሲመጥ ለምን ግዝም ሰኞ ኩያሽሽ ሰኞ ሲጠኝ